በእውነት በእግዚአብሔር መታሰብ ታላቅ ነገር ነው። የብዙ ሰዎች ጥያቄ በዚህ ዘመን የብዙ ወንዶችና ሴቶች ልጆች ጥያቄ በዚህ ዘመን እግዚአብሔር ረስቶኛል የሚል ጥያቄ አላቸው። ጎረቤቶቼ ሁሉ ታስበዋል፣ ዘመዶቼ ሁሉ ታስበዋል፣ አብረውኝ የሚጸልዩ ሁሉ ታስበዋል፣ እኔ ግን ተረስቻለሁ ብለው የሚሉ ቁጥራቸው ጥቂት የሚባል አይደለም። እምባዬ አልታበሰም፣ ጩኸቴ አልተሰማም፣ መከራዬ ከመቀነስ ይልቅ እንደውም ብሶበታል፣ አይሎበታል። ከዚህ በኋላ የህይወቴ አካሄድና እጣ ፋንታ ምን እንደሆነ አላውቅም። ጌታ ኢየሱስን እንደ ግላ ዳኛ አርጌ ተቀብዬ አምላኬን ድል ፋንታዬ፣ ኃይሌ ብርታቴና ጉልበቴ አርጌ ታመኘው ነገር ግን እስካሁን ድረስ ለዓመታት አለቅሳለሁ። ይልቁንም እንደውም እምባዬ ይታበሳል ብዬ ስጠብቅ ከቶሁንም ጮቴ አልተሰማም። ጮቴ መሰማቱ እና አለመሰማቱ ብቻ ሳይሆን የመከራዬ ብርታት እየጨመረ እየጨመረ ነው እየሄደ ያለው ብለው የሚሉ ሰዎች በጣም በቁጥር ብዙ ናቸው። መጽሐፍ ቅዱስ እግዚአብሔር ሰውን ያሰበበት መጽሐፍ ነው። ከዘፍጥረት እስከ ዮሐንስ ራእይ የምታነቡት ይህ የእግዚአብሔር ቃል ሰው የተረሳበት ቃል ሳይሆን ሰው ሲያለቅስ ዝም የተባለበት ሳይሆን ሰው በመከራ ውስጥ የተረሳበት የተተወበት ሳይሆን ሰው የታሰበበት መጽሐፍ ነው። ይህ የእግዚአብሔር ቃል በእጃችሁ የሚገኘው ጥቁሩ መጽሐፍ ምንም እንኳን አንዳንዶቻችሁ የመከራችሁ መጠንና አይነት እየጨመረ እንኳን ቢሄድም እግዚአብሔር አምላክ ይረሳ ዘንድ ሰው እንዳልሆነና ከዘፍጥረት ጀምሮ እስከ ዮሐንስ ራእይ እግዚአብሔር ያሰባቸውን ሰዎች ታሪክ የሚያስነብበን መጽሐፍ ነው። ወዳጆቼ ሰዎች ሲያስቡ ደረቅ ሀሳብ ነው የሚያስቡት፣ በደረቁ ነው ሰዎች የሚያስቡን። የሚገርማችሁ በህሊናቸው ናቸው ይጫወቱናል። ሰዎች ያስቡናል ማለት አሰቡን ማለት በህሊናቸው ናቸው ይጫወቱናል ማለት ስለ እኛ ያመጣሉ፣ ስለ ኑሯችን፣ ስለ ህይወታችን፣ አሁን ስላለንበት ነገር፣ ትላንት ስለነበርንበት ነገር እያሰብኩ ነበር ይገርመሃል ብለው ይላል። እና የሰዎች ማሰብ በሰዎች መታሰብ እንዲሁ ደረቅ ነው። ታላቅ ነገር ቢኖር በእግዚአብሔር መታሰብ ነው። ምክንያቱም በእግዚአብሔር መታሰብ የእግዚአብሔር ማዳን ነው። እግዚአብሔር አሰባችሁ ማለት አደ ሴም ታይም ረዳችሁ፣ አገዛችሁ፣ እንባችሁን አበሰ፣ ጭወታችሁን ሰማ፣ ቀንበራችሁን ሰበረ፣ እዳችሁን ከፈለ፣ ታሪካችሁን ለወጠ ማለት ስለሆነ በእግዚአብሔር በመታሰብ እና በእግዚአብሔር በመረዳት መካከል ምንም አይነት ልዩነት የለም። ሰው እንዲሁ በደረቁ ያስበናል። ሰው እንዲሁ በሕሊናው ይጫወታል ስለ ኛ እንደውም አንዳንድ ጊዜ እንገርማል። አንዳንድ ሰዎች በስልካቸው ብዙ መቶ ኮንታክቶች ኖረዋቸው አስበው አስታውሰው እኛ ጋር መደወላቸው ያስገርመናል፣ ፈገግ ያሰኘናል፣ ያጽናናናል። ከነዚህ ሁሉ ሰዎች መካከል እኛን በማሰባቸው ደስ እንሰኛል። በዘመን መጨረሻ፣ በአውድ ዓመት፣ በተለያየ ጊዜ አስበውን ሲደውሉልን እንኳን አደረሳችሁ ብለው ሲሉን ደስ ይለናል። ወደ ኪሳችን የሚያስገቡት ነገር ባይኖርም የትናንትናውን ሕይወታችንን ባይቀይሩትም በሰዎች መታሰብ እንኳን በልብ ላይ ትልቅ ደስታ ይፈጥራል። ይህ በሰዎች መታሰብ እንዲህ ደስ ካሰኘ ሲናገር ታሪክን በሚለውጥ ሲናገር ለማን በሚያበራ በእግዚአብሔር መታሰብ ደግሞ ህይወትን ይቀይራል። የሚል ሰው አሜን ይበለ። ነገር ግን የሰዎች ማሰብ ሀሳብ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ግን ከሲኦል ጎትቶ ነው የሚያወጣው። የእግዚአብሔር ማሰብ ግን ታሪክን፣ አድራሻን የሚቀይር ነው። የእግዚአብሔር ማሰብ ከፊት ያለው ወደ ኋላ፣ ከኋላ ያለው ወደፊት የሚያደርግ የእግዚአብሔር ማሰብ ግን አድራሻን የሚቀይር ነው። አሜን ይባላል። የእግዚአብሔር ቃል የሚናገረው እንደዚህ ነው። የእግዚአብሔር ቃል ሰዎች የዘር ማንዘሮችን በዚህ አመት ያስባቸዋል።

የዚኖር የቤት ክራይ ሊከፍልልኝ ይችላል። በሰዎች መታሰብ የዚኖር ትምህርት ቤት ሊከፍልልኝ ይችላል። በእግዚአብሔር መታሰብ ግን የዘመናት ጥያቄን ይመልሳል። እግዚአብሔር የሚያስብ አምላክ ነው። እግዚአብሔር ደግሞ ካሰበ ወር፣ የአንድ ቀን፣ የአንድ ሳምንት፣ የአንድ አመት ጥያቄያችሁን ሳይሆን የዘመና እንቆቅልሻችሁን ይመልሳል። አሉላ ከፈወሳቸው ተብለው እንደተጻፈ ለብዙ ዘመን ዝብርቅርቅ ያለባችሁ ነገር በዚህ አመት ቦታ ቦታውን መያዝ ይጨምራል። የዘገየባችሁ ነገር መፍጠን ይጨምራል። አልፈታላችሁ ነገር መፈታት ይጀምራል። እንደ ኮንክሪት እንደ ግድግዳ የሆነባችሁ ነገር እንደ ሜዳ መሆን ይጀምራል። እግዚአብሔር ያስባል። የታመኑበትን ያስባል፣ የተከተሉትን ያስባል። በየጓዳው በየጎርጓዳው ያለቀሱትን እግዚአብሔር ያስባል። የትኛውም ሴት ላይ ምጥ አይመጣም። ልጅ ያላት ሴት ላይ ነው ምጥ የሚመጣው። ቃሉ ከመጣ ከቃሉ በኋላ ይመጣል። ለውጣለ ጌታ ምስክሬ ነው። ዛሬ መሄጃ አጥታችሁ አይደለም እዚህ የተገኛችሁት። ስራ ፈቶናችሁ አይደለም እዚህ የተገኛችሁት። ቃሉን ለመስማት እዚህ ከተገኛችሁ እንደዚህ ይሆናል። እናንተ መድረስ ያቃታችሁ ቦታ ላይ እግዚአብሔር እየደረሰ ዘሮቻችሁን ያስባል። እግዚአብሔር ኢትዮጵያን ያስባል። እግዚአብሔር ገጠር ከተማውን ያስባል። እግዚአብሔር ወጣቶችን ያስባል። እግዚአብሔር እናቶችን እንባ ያስባል። በአንዳንድ ሰዎች መታ

የማታ እንጀራ ማታ ማለት ጉልበት ሲደክም፣ ያጀበ ሲበተን፣ ማታ ማለት ፕሮግራሞች ሲበላሹ፣ የጠበቃችሁት ነገር ሳይሆን ያልጠበቃችሁት ነገር ሲሆን የእግዚአብሔር በእግዚአብሔር መታሰብ የማታ እንጀራችሁን ይጋግርላችኋል። እንዴት እሆናለሁ? እንዴት እኖራለሁ? ቀጣይ ሕይወቴ ምንድን ነው? መጨረሻዬ ምንድን ነው? ያላችሁ ሰዎች ካላችሁ እንደዚህ እላችኋል። አይደለም መኖሪያችሁ የዘላለም አምላክ እግዚአብሔር ይባላል። ማታ በረከት ያስገኛል። በእግዚአብሔር መታሰብ፣ ያጀበ ሲበተን፣ ፕሮግራሞች ሲበላሹ፣ ነገሮች ሲበታተኑ፣ አይሷችሁ እግዚአብሔር ያስባል። ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት ይረሳ ዘንድ ሰው አይደለም። ጸሎታችንን አጥሎ ነው የሚሰማው፣ የኔ ጌታ። አንዳንድ ጊዜ ነገር በጣም ዝብርቅርቅ ሲልብን፣ ጸሎታችን ራሱ ሰካራም ነው ውልግድግድ ይላል። የዚህን ጊዜ አጥሎ ይሰማዋል፣ የኔ ጌታ፣ አጥሎ ይሰማዋል። ተክሎ ይሰማዋል። ትላንት ከትላንት በስቲያ ከተማው የማይበቃቸው ዛሬ ጭቡጦ እስኪመስሉ ድረስ ተሰብስበው የሆነ ስርቻ ስር ገብተዋል። ምድር ተስማምቶ ዝነኛ ቢያደርጋችሁ ሰማይ ካላሰባችሁ፣ ሰማይ ካላወቃችሁ የማታ እንጀራ ማንም አይጋግርላችሁ። በእግዚአብሔር መታሰብ የማታ እንጀራ ያስገኛል። ያንን ያለማወቅ ወራታችሁን ጸሎት እንኳን የረሳችሁትን ጸሎት እንኳን አስቦ ዘንድሮ እጃችሁን ባፋችሁ ያስጭናችኋል። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ይሄን የሚሰማኝ ወ ይወርዳል ግራቪቲ ምናምን ከሚባለው በላይ ከተፈጥሮ በላይ በዲቫይን አክሰለሬሽን ምን ያስኬዳል ብለ ካልከኝ በእግዚአብሔር መታሰ ለመሰል 430 ምናምን አመት በባርነት በግብፅ ምድር የኖረው ህዝብ ጭቃ እየረገጠ ጡብ እየጠፈጠፈ የኖረ ምስኪን ህዝብ በእግዚአብሔር የታሰበበት ወራት ሲመጣ እንደዚህ ሆነ ይችላል አትወርስም የሚልክ ነገር ሊኖር ይችላል። ያ አታልፍም፣ አትሻገርም፣ አትወርስም የሚልክ ነገር ደግሞ ከአቅምክ በላይ ከእውቀትክ በላይ ከዘርክ በላይ ከችሎታክ በላይ ከደሞዝ በላይ ሊሆን ይችላል። አንድ ነገር ግን ነግርሃለሁ፣ በእግዚአብሔር የታሰበ ሰው ከተፈጥሮ በላይ ይራመዳ። እስኪ በደንብ አርጋችሁ አሜን ባሉ። የሳቁባችሁና የተሳለቁባችሁ እናንተውኑ የምስጋና ርዕስ ያደርጓቸኋል። እግዚአብሔር እንደዚህ ይላችኋል፣ ዘንድሮ የምስጋና ርዕስ ትሆናላችሁ። ቤተ ክርስቲያን በናንተ ምክንያት ታመሰግናለች፣ ሀገር በናንተ ምክንያት ታመሰግናለች። እናቶቻችሁ ከረዥም ዘመን ለቅሶ በኋላ ለመጀመሪያ ጊዜ በእናንተ መታሰብ ምክንያት እልልታ በድንኳናቸው ይሆና የጸሎት ርዕስ ጸልዩልኝ አትቀሩም። ጸልዩልኝ ጸልዩልኝ፣ ጸልዩልኝ እንዳላችሁ ብቻ አትቀሩም። የችግር ርዕስ፣ የጥያቄ ርዕስ፣ የመከራ ርዕስ እንደሆናችሁ ብቻ አትቀሩም። ይኸው ዛሬ ማለዳ ነገርኳችሁ፣ ዘንድሮ የምስጋና ርዕስ። እግዚአብሔር ያረካቸዋል። ትወልጂና የምስጋና ርዕስ ትሆኛለሽ። ለብዙ ሴቶች ሳራ የምስጋና ርዕስ እንደሆነች ልክ እንደዛ ለብዙ ባለትዳሮች የምስጋና ርዕስ እግዚአብሔር ያደርግሻል። አንድ ዱዳ ያደረገው ሰው አለ ታውቃላችሁ። ዲዳ ያደረገው ሰው አለ። ያንን ቀን ዲዳ ያደረገውን ሰው በእግዚአብሔር መታሰብ ነው አንደበቱን የሚከፍተው ኑሮ ዲዳ ያደረጋችሁ ሰዎች ብዙ እያወቃችሁ ምንም እንደማታውቁ የተዘጋችሁ ሰዎች ሰው አንገቱ ቀና ያደርገውም በእግዚአብሔር ሲታሰብ ነው ሰው ቀና የሚለው ያቀረቀራችሁ ሰዎች ባቀረቀራችሁበት ሰፈር ሌላ ከተማ ወስዶ አይደለም እግዚአብሔር የሚያስባችሁ በተዋረዳችሁ የሚያደርግ እግዚአብሔር ነው። አያለው፣ በመንፈሴ አያለው። በዚህ ዓመት በዚህ አዳራሽ ብቻ ሳይሆን በማርሴል ቴሌቪዥን በመላው ዓለም የሚከታተሉና ይህን ድምፅ የሚሰሙ ሰዎች፣ እንዳቀረቀሩ የኖሩ ሰዎች በዚህ ዓመት ቀና ይላሉ። በየሱ ስብ ቀና ትላላችሁ። ምናልባት አላውቅም፣ ዳዊት ሲወጣ ያንን ግብፃዊ መንገድ ላይ እንዳገኘውና ከጠፋበት ነገር ጋር እንዳገናኘው ከዚህ ቤት ውስጥ አይደለም ለምን መቃብር አትገባም? እግዚአብሔር አንተ ለማሰብ አድራሻ ቦታ የሆነ መኖሪያ ችግር ኦብስታክል ችግር አሁንበትም እግዚአብሔር፣ የትም ሁን የትም ሁን፣ በእግዚአብሔር መታሰብ ከሰው ቁጥር ይደምራል፣ ከሰው ቁጥር ይደምራል። በእግዚአብሔር መታሰብ እናንተ መማር አይደለም፣ ከሰው ቁጥር ሚደምረው መሮጥ አይደለም፣ ከሰው

ያመጣችሁት እግዚአብሔር አስቧችሁ እንደሆነ ለምን መሰላችሁ? ወደዚህ ግብዣ የመጣችሁት፣ ቆይ ሰው ሰርግ ሲደግስ ካርድ ሲልክላችሁ ደስ የሚላችሁ ለምንድን ነው? ከሺህ ሰዎች መካከል እናንተን በማስታወሱ፣ በዛ ውጥረት ውስጥ እናንተን በማስታወሱ፣ በዛ ግርግር ውስጥ እናንተን በማስታወሱ። እንደዚህ ነው ዓለም ግርግር ላይ ነች፣ ኢትዮጵያ ውጥረት ላይ ነች፣ እግዚአብሔር ግን እናንተን ያስባችኋል። ያስባችኋል የኔ ጌታ ከግርግሩ መካከል፣ ከሺህ ሰዎች መካከል፣ ከሺህ ኮበሶች መካከል፣ ከሺህ ሀብታሞች መካከል። በእግዚአብሔር መታሰብ ተራውን ሰው ተራራ ነው ያደረግ ሊማን ያለ ችሁት ም ተራ ያላችሁስ እግዚአብሔር ካሰበው በኋላ እንደ ከዚህ በፊቱ ኮሌታውን ይጅ አናገረዋለሁ ብለምትል አይሰማ ማንም ይ አካባቢው ላይአንድ ጠቅለል አይሰማ። እንግዲዎስ እንደዚህ ይሆናል። ጌታ ምስክሬ ነው። መርዶኪዎስ እንደታሰበ ባለቀ ሰዓት እንደ ታሰበ መዝገብ እንደተከፈተለት እንደዚሁ ዘንድሮ የእናንተ ነገር መዝገባችሁ የሚከፈትበት አመት ይሆናል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽም ሰላም የበዛ ዛሬ በምትማሩ ትምህርት የሚቀጥለው ሳምንት የሚበጠበጥ ነገር አይኖራችሁ። ሰላማችሁ የተጠበቀ ይሆና። ጤናችሁ የተጠበቀ ይሆና። በፋይናንስ በጤና በሰላም በረፍ በኢየሱስም ትበለጽጋላችሁ። ለምንድነው እግዚአብሔር አብርሃምን ያሰበው? ደግሞም አስቦታል። እንዴት ባለው ሁኔታ ውስጥ ሆኖ ነው አብርሃም የታስበው? ምን አይነት ስቴት ኦፍ ስፒሪት ወርልድ ላይ ነበረ ብዬ ሳስብ አብርሃም ችግሩን ተቀበ የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። ችግሩን ተቀብሎታል። አለመውለዱን ተቀብሎ ባለመውለዴ ላይ አንተ ትክክል ነ ተባረክ። በዝቅታዬ ላይ አንተ ትክክል ነ ተባረክ። በብቸኝነቴ ላይ አንተ ትክክል ነ ተባረክ። በጉድለቴ ላይ አንተ ትክክል ነ ተባረክ። አለመውለዱን ችግሩን በጸጋ ተቀብሎ የምስጋና ርዕስ አር ሲኖር ሳለ የለቅሶ አይደለም፣ የምሬት አይደለም፣ የሐዘን አይደለም። ከእግዚአብሔር ጋር የመጣናት ምክንያት አይደለም። የምስጋና ርዕስ አድርጎ ሳለ እግዚአብሔር አሰበ አብርሃምን። ዛሬም ልክ እንደ እሱ ነው። እየጎደለባችሁ ከቤተ ክርስቲያን እማትጎሉ፣ እየወረዳችሁ ስሙን ግን በምስጋናው የምታነሳሱ፣ በብዙ ጥያቄ ውስጥ እያለፋችሁ ጥያቄያችሁን ዘንድሮ የምትታሰቡበት ዓመት ይሆናል። ችግሩን ተቀብሎ የምስጋና ርዕስ ያደረገውን ሰው እግዚአብሔር ያስበዋል። ችግሩን ተቀብሎ ብቸኝነቱን ተቀብሎ የለቅሶና የምሬት ምክንያት ሳይሆን በብቸኝነት ውስጥ እያሸበሸበ እልል እያለ እየዘመረ ተባረ ኬነ ጌታ አንተ ከጥያቄ በላይነ ላ አብርሃም ልጅ አልወለደም። ነገር ግን እንደዚህ ነው እግዚአብሔር ይመጣል፣ መሰውያ ይሰራል፣ መሰዋቱንም ይሰዋል። አሁንም እግዚአብሔር ሲመጣ ባዶ እጁን ይመጣል። አብርሃም ደግሞ በጊዞ ይመጣል። እግዚአብሔር ባዶ እጁን ይመጣል፣ አብርሃም በጊዞ ይመጣል። ላለፉት ሃያ አራት ዓመታት ለተገለጠለት ለእግዚአብሔር መሰዋትን ይሰዋል። አንተ ምስጋና ሄነ በዘመናት መካከል በዓመታት መካከል አንተ ዝማሬ ሄነ ኮሎም ዝማሬ ነ እግዚአብሔር ለምን ያሰበው ይመስላችኋል? ችግሩ የምስጋና ርዕሱ ነው። እግዚአብሔር እንደ ሰው ውሃ ልክ አዙሮ ቤት የሚሰራ ከመሰለ ተሳስታ። እግዚአብሔር ባሰበ ጊዜ ያንተ ቤት ከውሃ ልክ ተነስቶ አይሰራም። እግዚአብሔር ከድምድማቱ እግዚአብሔር ነገርን ይሰራዋል። ማንም ሰው በልቡ ታላቅነቱ ሳይታቀፍ በእጁ እንኳን ቢታቀፍ ገና ጥያቄ አልተመለሰለትም። የሰማኝ ሰው ካለ ማንም ሰው በል ነትን ወደ ንግስና የሚለውጠው በእግዚአብሔር መታሰብ፣ ተራ ወታደርነትን ወደ ጠቅላይ ሚኒስትርነት ይለውጣል። እኔ በፕሮሰስ አምናለሁ፣ በፕሮግረስ አምናለሁ፣ በፕሮሲጀር አምናለሁ። በእግዚአብሔር መታሰብ ግን ኖ ፕሮግረስ፣ ኖ ፕሮሲጀር። ሰው በእግዚአብሔር ሲታሰብ ከሆነ ኬሚስትሪ፣ ከሆነ ፕሪንስፕል፣ ከሆነ ከተለመደ ሁኔታ ውጭ እዚህ ጋር የነበረ ሰው እዛ ጋር ይሆናል። እታች የነበረ ሰው ላይ ይሆናል። እስቲ በረባርትና አምስት ሺህ አምስት መቶ ዓመት በኋላ ልጅን ለመውለድ የተቀመጠ የተፈጥሮ መርህ አለ ኤክስ ኤንድ ዋ ከወንድና ከሴት ነው ልጅ የሚወለደው። ከዚህ ውጪ ባዮሎጂ ውጪ እግዚአብሔር የሰውን ልጅ ሲያስበው ድንግል ማርያም ጸነሰች። በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ያቃታቸውን ሰዎች ሰዎች ወደ እግዚአብሔር መሄድ ሲያቃታቸው እግዚአብሔርን ወደ ነሱ የሚያመጣላቸው ድንቅ መለኮታዊ ሚስጥር ነው። አንዳንድ ጊዜ ኑሮ ሲከብዳችሁ ይወስ ሲከብዳችሁ አንድ እርምጃ አይደለም አንድ ቃል ይከብዳችኋል ወደ እግዚአብሔር ማውጣት እግዚአብሔር ሰው ሆናችሁ የሚዘነጋ እንዳይመስላችሁ አንዳንድ ጊዜ ሰው ነው ሰው መሆናችሁን የሚረሳው ብረት ለበስ ተሽከርካሪ ትመስሉታላችሁ። ሰው ናችሁ እና መጸለይ ያቅታችኋል፣ ስሙን መጥራት ያቅታችኋል፣ ማምለክ ሁሉ ይደክማችሁ። የኑሮ ጫና የድንጋይ ብርድ ልብስ ሲሆንባችሁ ያላችሁበት የምታልፉበት ውስብስብ የህይወት ጥያቄ የድንጋይ ትራስ ሲሆንባችሁ፣ ወደ እግዚአብሔር መሄድ፣ ወደ እሱ መጸለይ፣ ወደ እሱ መዘመር ሲያቅታችሁ፣ በዛን ጊዜ በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ያቃታቸውን ሰዎች እግዚአብሔርን ወደ እነሱ የሚያመጣ ታውቃላችሁ አሁን አንዳንድ ሰዎች ይረዱኝ ዘንድ ይችላሉ አሉ። አሁን እዚህ አገር አዲስ አበባ ይረዱኝ ዘንድ የሚችሉ ጨቅ ሰዎች ባለስልጣንም ባላብ ይገርማቸዋል። ያንተን ወደ እነሱ መሄድ ግን ይፈልጉታል። በእግዚአብሔር መታሰብ ግን እግዚአብሔርን እንድረዳው ከፈለገ ወደ እኔ ይምጣ፣ እንዳግዘው ከፈለገ ኑሮውን እንዲቀይር ከፈለገ ታሪኩን እንዲቀይር ከፈለ ወደ ኔ ይምጣ ብሎ እግዚአብሔር ከዛ በህይወት እንፉቅቅ ስትንፏቀቅ ዝም ብለህ ስትንፏቀቅ እዛው ባለህበት ሂድ አይነት ደክሞ ልብ ወርዶ ዝለ ግራ በምትጋባበት ሁኔታ ውስጥ በቃ እንደምንም ብሎ ተንፏቆም ቢሆን ሆነ ተገለባርጦ ይምጣ ያሰኘውም እግዚአብሔር እግዚአብሔር የሆኑ ዓመታቶችን ያይሃል። ትንፏቅቃለህ ከመሄድ የማይሻል የማደርስበት አይነት ጉዞ ስትገባ በእግዚአብሔር መታሰብ በቃ ያንተን ጆርሚ ተው፣ ያንተን ጥረት ተው ያንደበትሰፍርያለህበት ሰፈር ድረስ መቶውን ፐርሰንት መቶውን ፐርሰንት እግዚአብሔር ተጉዞ ወደ አንተ ይመጣል ጌታ። በእግዚአብሔር ሲታሰብ ጌታ ወራጁን አይደለም የገደበለት፣ ምንቹን ነው ያደረገለት በእግዚአብሔር ስትታሰቡ ወራጁን አይደለም የሚገድበው፣ እግዚአብሔር የችግራችሁን ምንጭ ነው የሚደፍነው። በእግዚአብሔር መታሰብ ማታውን ጠዋት፣ ሌሊቱን ቀን፣ እርጅናን ልጅነት ያደረገዋል። እንዴት በለያ ያቺን የዘጠና ዓመት አሮጊት ሳራ ምትባለዋን እግዚአብሔር ሲያስባት የሆነ ነገር እኮ እንደዚህ ነው። ጡቷ አጎጠጎጠ። እርጅናዋን ልጅነቶ አድርጎ አመጠው ጊዜ ማታዋን ጠዋት አይደል፣ ሌሊቷን ቀን አደረገ። ዘመን ሄዶብኛል የምትሉ ሰዎች በኢየሱስም ዘመናችሁ ይቀየራል። ጓደኞቻችሁ ቢፈልጓችሁ ከዚህ በኋላ አዛዝፈራት